ነዋሪነታቸው ነጻቸው ወላይታ ሶዶና ጠበላ ከተማ የሆኑ አሽከርካሪዎች በሰጡት አስተያየት የቤንዚን አገልግሎት አሰጣጥ በመሻሻሉ ተጠቃሚ አድርጓቸዋል። ቀደም ሲል ቤንዚን ለመቅዳት ረጅም ሰልፍ በመጠባበቅ እንግልት እንደሚደርስባቸው የገለጹት ነዋሪዎቹ፣ አሁን መንግስት ባመቻቸላቸው ወረፋ መሰረት ኩፖን ተዘጋጅቶላቸው የተሻለ አገልግሎት ማግኘት መቻላቸውን ጠቅሰዋል። በፊት ያለው የቤንዚን ተራው እጅግ በጣም የሚያሰልች ነው ስልችት የሚል ነው። ግን አሁን ተሽሏል። አገልግሎቱም በጣም የተቀላጠፈ ነው። በጎን ዝም ብሎ የሚገባ ሰው የለም። ስነስርዓት ተጠብቋል። ሰዓትንም ተጠቅም ያለው መንግስት በዚህ አይነት ሁኔታ ቢቀጥል መልካም ነው ብዬ አስባል። አምና በጣም በጣም አስቸጋሪ ነገሮች ተፈጥሮ ነበር። ነገር ግን አሁን ያለውን ነገር እንግዲህ እናንተም እንዳያችሁት ነው ክፍት ነው። ምንም ያለ ምንም እንግልት አሁን ቀድቼ አሁን የወጣው ነው። በወላይታ ሶዶና የጠበላ ከተማ አስተዳደር ንግድና ገበያ ልማት ጽህፈት ቤት ኃላፊዎች አቶ ከበደ ዳናና አቶ ኤርጋዶ ሾሬ በሰጡት አስተያየት በቤንዚል ግብይት ላይ የሚስተዋለውን ህገ ወጥነትና የአገልግሎት አስጣት ችግሮችን በዘላቂነት ለመቅረፍ እንዲያስችል ጽህፈት ቤቶቹ የተለያዩ የማሻሻያ ፕሮግራሞችን በመዘርጋት ውጤታማ ማድረግ መቻላቸውን አብራርተዋል። ቁልቁን ስርአቱ ያመጣው ነገር አገሩ አቋራጭ የሆኑ ከሌላ አካባቢ የሚመጡ ተሽከርካሪዎችም ጭምር የሚስተናግዱበት የዕለት ኩፖንን ጭምር አዘጋጅተን እነሱም መንገደኞች መጥቶ ተስተናግደው ነው የሚሄዱት። የተሻለ አገልግሎት አሰጣጥ አለ። ለእኛ ከተማ ብቻ ሳይሆን አገልግሎት እኛ ዘንድሮ የሰጠ ነው። ያው ለዞኑም፣ ከክልልም ከተለያዩ ቦታ በትስስር የሚመጡ ግለሰቦች አሉ። ከመንግስት በኩል የሚመጡትን እያስተናግድን ቆይተናል። ያው አሰራር ሂደቱን ያው ሞዲፋይ ያደረገን በኩፖን ስርጭት እየተደረገም ነው። በሶዶ እና በጠበላ ከተማ የሚገኙ የማደያ አስተባባሪዎች በበኩላቸው ከመንግስት አካላት ጋር በቅንጅት በመስራታቸው ህገወጥነትን መከላከል ተችሏል ብለዋል። ይሄ ኩፖን ከመጣ በኋላ እኛ ገንዘብ ጠፋ፣ ቴሌብር ሲስተም ኢምቢያለ፣ ምን ምን የሚባል ነገር እንዳለ አንድም የለም። ስለዚህ ይሄ ኩፖን በጣም ጥሩ ነው። የኩፖን አገልግሎት ከጀመረ በኋላ ይሄ ድግግሞሽ በድግግሞሽ መቅዳቱም ቆሟል። ሰልፉም እንደ በከፍተኛ ሁኔታ ቀንሷል። የጠበላ ከተማ አስተዳደር ከንቲባ እጩ ዶክተር ታረቀኝ ገቸሬ እንደተናገሩት የቤንዚን አገልግሎት አሰጣጥ ላይ የሚስተዋለውን ችግር ለመቅረፍ በርካታ ተግባራትን በማከናወን ውጤት ማስመዝገብ ተችሏል ብለዋል። በበርሜል የሚቀዱ ነገሮች፣ በጀሪካን የሚቀዱ ነገሮች አይፈቀዱም። አንዳንድ ተቋማት አሉ፣ የሃይማኖት ተቋማት፣ የግል ድርጅቶች አሉና እሱ ለጄኔሬተር በሚያስፈልግበት ጊዜ ደብዳቤ ይጽፋሉ፣ ይህን ያክል ሊትር የሚለውን ከዛ ንግድና ገበያ ልማት ያንን ደብዳቤ ይጽፋል። ያንን ደግሞ የማደያ ባለቤቶች ይወስዳሉ። እሱን ደግሞ በየቀን ምን ያክል ነው ማን ነው ይወሰደ የሚለውን እኛም እንገመግማለን። ን ኢንስፔክተር እሼቱ ፎላ የጠበላ ከተማ አስተዳደር ፖሊስ አዛዥ ሲሆኑ በከተማው በህገወጥ የቤንዝል ዝውውርና ሽያጭ ላይ የተሰማሩ አካላትን በመለየት አስተማሪ የእርምት እርምጃ እየተወሰደባቸው እንደሚገኝ አስረድተዋል። እርምጃ ከመውሰዳችን በፊት እነሱን ሰብስበን ህገወጥ ንግድ በሀገሪቱ ላይ ኢኮኖሚ በሀገሪቱ ኢኮኖሚ ላይ ጉዳት ያመጣል በሚል ሰነድ አዘጋጅተን ለእነሱ ቅድሚያ ግንዛቤ እንሰጣለን። ግንዛቤ ከሰጠን በኋላ እርምጃ እንወስዳለን። የዞኑ ንግድና ገበያ ልማት መምሪያ ኃላፊ አቶ ኃይለ ሥላሴ እንደተናገሩት የቤንዚን ግብይት ላይ የሚስተዋለውን ህገወጥነት ለመከላከልና ለመቆጣጠር መምሪያው በትኩረት እየሰራ ነው። በዘርፉ የሚስተዋሉ ችግሮችን ለማድረም መምሪያው የአሰራር ስርዓት በመዘርጋት ውጤታማ ተግባራትን ማከናወን ችሏል። በዞኑ ቁጥራቸው ሰላሳ አምስት የሚሆኑ ማደያዎች አገልግ አገልግሎት በመስጠት ላይ እንደሚገኙ ገልጸው በህገ ወጥ መንገድ ሲዘዋወር የነበረ 280 ሺህ ሊትር ቤንዚል በቁጥጥር ስር በመዋል ለመንግስት ገቢ ተደርጓል ብለዋል። ነዳጅ ጋር ተያይዞ ጠንካራ መመሪያ አለ። አሁን አዲስ የተሻሻለው መመሪያ እጅግ በጣም ጠንካራ። ስለዚህ በህገ ወጥ መንገድ ምርትን ማዘዋወር አይቻል። ከሁለት እስከ ሶስት አመት ያስቀጣል። ከ200 ሺህ እስከ 500 ሺህ ብር ያስቀጣል። ቀጣይ በጣም ጠንከራ ያሉ እርምጃዎችን እየወሰድን ነው የምንመራው።